ነት የትዬ ነጽ ማለት ነው እንግዲህ፣ ጉዱን ማታ ወጣ ወለው ብላለች፣ እውነተኛ ነገር አይቀርም ብላለች። አውጪ እኛ ደግሞ ችግር የለብንም፣ እኛም ደግሞ እንዲወጣ ነው የምንፈልገው ማለት ነው። ምክንያቱም እዚህ ጋር ማለት ነው ራሴሽ ነው የምትጎጂው እንጂ ማንንም ማትጎጂም። ለምን ብቲ ሩታ እንግዲህ፣ አብርሽ ያለፈ ህይወት ነው። ባለፈ ነገር ምንም ብትደራደሪ፣ ብትወጪ፣ ብትወርጂ የሚሰማሽ የለም ብዬ ነው እኔ ተስፋ የማደርገው ምክንያቱም የሆነ መብት ቢኖርሽ አብር ዛሬ መብት ሊፈጥርልሽ አይፈልግም። አልፈልግም አልፎ ላይፍ ነበረ። ላይፋችሁን አሳለፋችሁ። እሱ ባለትዳር ሆኖ የልጅ አባት ሊሆን ነው ማለት ነው። በዚሁ አጋጣሚ ምንም የምታመጡ ነገር የለም እና ትናንትና ማንዷ እያለቀሰች ግሬስ ፋሚሊዎች ሚስጥር አታውጡ ብሎናል። አውጡ አውጡ። እንደውም ከላወጣችሁ እኔ ንቃችኋለሁ። እውነት የሴት ጉርድ እንደለበሳችሁ ነው ወይም የሴት ፎስታን እንደለበሳችሁ ነው የማያችሁ ማለት ነው። ወንድ ጀግና ከሆናችሁ ቀበቶ እውነት አስራችሁ የምትሄዱ ከሆነ የአብርሽን ላይፍ አውጡት ማለት ነው ነው እንየው፣ ችግር የለብንም። እኛ አይተናል ብዙ ስቃይ፣ ብዙ መከራ አሳልፈናል። ነገር ግን እናንተ በማያገባችሁ ነገር ገብታችሁ የሰውን ትዳር ብትበጠብጡ ምንም ነገር አይመጣም፣ ምንም አይፈጠርም። ያው ነው። ሰው ይንጫጫል፣ ይሳደባል። አብሽና ሩታ ይዘቃዘቃሉ። ያልቃል፣ አለቀ። ሌላ ነገር የሚፈጠር ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረከቱህ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ እና ውድ ቤተሰቦች ዛሬ ፋይል ቢወጣ ፋይል ባይወጣ እና አብረሽና ሮታ እዚህ ጋ የሚነካቸው ነገር ምንም ነገር የለም። እንግዲህ ቤተሰብ ውድ ቤተሰቦች ብዙአችሁ ታውቃላችሁ፣ አብረሽና ሮታ ዛሬ ስድብ አዲስ አይደሉም። መቀጥቀጥ አዲሳቸው አይደለም። እኔ እውነቴን ነው የምላችሁበት በጣም ማምንበትና የምረጋጋበት ነገር ቢኖር አብርሽ እንደውም በአንዳንድ ነገሩ ቢያጠፋ በሩታ በማልቀስባ ነው እንጂ እኔ በጣም እተማመንበታለሁ። ለአብርሽ ምንም አይነት ፋይል እንደሌላቸው ማለት ነው። ለራሳቸው ድራማ እየሰሩ ነው። ይሄ ነገር ደግሞ እውነት ነው። ሙላችሁ ትክክለኛ ድራማ ነው የሚሰራው እንጂ እውነት አብርሽና ሩታ አልተጣሉም። እቺም ልጅ ምንም ነገር አልሆነችም። ይሄ ድብብቆሽ አለኝ የምትል ነገር ምንም አይነት ነገር የላትም። ታውቃላችኋል ፎቶ ያለ ነው፣ ማንም ይነሳል ማለት ነው። ፎቶ ቢለጠፍልን ቪዲዮ ቢወጣ ምንም ነገር ቢሆን እኛ የምንፈልገው አብርሽና ሩታ ብቻ ሰላም መሆን ማለት ነው። ሩታን አለማልቀስ ማለት ነው። እንደውም ሩታን እጎዳለሁ ስቲ ወይም ደግሞ ሩታን ሌላ በትዳርዋ ውስጥ የሆነ ታሪክ እፈጥራለሁ ስቲ፣ እባክሽ አንቺ ሴት ልጅ ነሽ ተከብረሽ በስነ ስርዓት በቃ አሁን ቆይ ያለፈ ህይወት ነው ያለፈ ነገር ስለሆነ አብርሽንም አይወቅሰውም። ሩታም ደግሞ መልስ ሰጥታሻለች። ነገር ግን በቃ ለምን በዚህና ክልክፋት እንዴ? አንቺም የራስሽን ህይወት ኑሪ፣ እነሱም ደግሞ የራሳቸው ህይወት ኑሩ። እና አንቺም እኮ ነገ ህይወት ትይዣለሽ። ታውቂያለሽ፣ ህይወት ስትይዢ እንግዲህ አብርሽ መጥቶ እኔ የባለፈ ሚስት የነበረች ወይም ደግሞ ፍቅረኛ የነበረ ስጠኝ አይለውም። ለምን ላልሽ ስለምትይዥ ማለት ነው። እና በነገራችን ላይ ቡታጀራዎች እኔ እንጃ እኔ እኔ ምን ብዬ እንደምናገር አላውቅም። ሩታ እና አብርሽ በዚህን አክል ክፋት የምትመኙ ሰዎች ትገርማላችሁ። እኔ በአንድ ሀገር ኑራችሁ፣ በአንድ ሀገር ተወልዳችሁ፣ በቃ በአንድ በልታችሁ፣ በአንድ ጠጥታችሁ፣ በዚህ ልክ አብርሽ እና ሩታ ሲሰደቡ እናንተ በጣም እኔ እንጃ በተለይ አብርሽ እና ሩታ እንጃ አንዳንድ አንድ የዋህነታቸው ነው የሚያጠቃቸው እንጂ አንድም ሰው እንደዚህ የነሱን ስም አይስቶ ወይም በተለያየ ነገር አይጠቀሙም ነበር እና በዚሁ አጋጣሚ ማለት ነው፣ አንዳንድ ሰዎች በጣም ክፋተኛ ናቸው። እውነት ሩታን ፈቶ እያደረጋችሁ የምትሳደቡ ሩታን ፈቶ አድርጋችሁ ሰውን የምትዘቀዝቁ አንድ ሰው በራሱ ባለው ነገር ጎበዝ ከሆነ ጀግና ከሆነ እኔ ለምሳሌ በቃ ስለ ሩታ መከራከር ወይም ስለ አብርሽ መከራከር ከፈለግኩኝ እኔ በማንነቴ ወጥቼ እከራከራለሁ እንጂ የሌላ ፈቶ የሌላ ሰው እያስቀመጥኩኝ አልከራከርም። እናንተ ግን አሁን የምታደረጉት ምንድን ነው? ሩታ እንድትጠላ ሩታ ምንም ነገር አትሆንም። ከምሬ ነው። ሙላችሁ ብትሆን ኖሮ እስካሁን በሆነች ኖሮ አሁንም ይጠብቃታል ማለት ነው። እውነት አሁንም ደሞታ ያላቸው ትልቅ ደረጃ ይሄንም ቀን አልፎ ማለት ነው። አንድ ቀን አብርሽና ሩታ ከእነዚህ ከዋህናታቸው ወይም ደግሞ ሰውን የሚጠቅሙና ራሳቸው እንደሚጎዳቸው አውቀው የሚነሱበት ቀን ይመጣል ማለት ነው። ሁሉም ነገር ለበጎ ነው። አያልፍ ነገር የለም ያልፋል። አንድ ቀን እነዚህ እንደ ሰው ክፉ ይሆናሉ። እውነት በቃ ውስጣቸውን አሸክርተው ማለት ነው። ውስጣቸው ላይ በጣም የማያልቅ ቂም ይዘው ሊነቁ ይችላል። ነገር ግን ክፋት ለሰው ልጅ በጣም እኔ እንጃ፣ ክፋትን እንዴት እንደምታውቁ የምትመኙት ልጆች ወይም ደግሞ የተለያየ ነገር የምታረጉ ልጆች በጣም ነው የሚደብረው እውነት ለመናገር እና ሩታ ለምሳሌ ብትዘቀዘቁ፣ ብትሳደቡ፣ ፈቷን እያስቀመጣችሁ የተለያየ ነገር ብትጠቀሙ ምንም ነገር አትሆንም። ምክንያቱም ወንጀሏን እየወሰዳችሁ ነው እንጂ ወንጀሏን እያጠባችሁ ነው እንጂ አብርሽና ሩታ ምንም ነገር አይሆንም። ሲቀጥልም ቢኮንም የሚፈጠር ነገር የለም። ባብርሽና በሩት አይደለም የተጀመረው። እውነት ግን የሰው ክፋቱ ነው እንጂ እዚህ ጋር ያለ ነው ብቻ። አለ አንድ ላይ ያርጋቸው አይለያያቸው። ለልጃቸውም ሲል መከራ ስቃይ አይተዋል እውነት። ስንት ነገር እየተባሉ ስንት ነገር እየተረገጡ ነገር ግን የሰው ክፋት በጣም ይደብራል። አንድ ሰው ጎበዝ ከሆነ ጠንካራ ከሆነ በራሱ በማንነቱ ወጥቶ ይሳደባል በማንነቱ ይኮምታል እንጂ የሩታን ፈቶ እያስቀመጣችሁ የምትሳደቡ ልጆች፣ በውስጥ እየገባችሁ ርከርዳችሁ ሼር ሼር የምታደረጉ በጣም ብዙ ናችሁ። ግን እናንተ ያንን ነገር ምን እንደሚጠቅማችሁ አላቅም። ራት ይሁናችሁ፣ ቁርስ ይሁናችሁ አላቅም። ከጠቀማችሁ እንኳን ችግር የለውም። ምክንያቱም ለማይጠቅማችሁ ነገር የእሷን ስም ባታጠፉ፣ እኛም መሆን እንኳን ስንነገራችሁ እኮ እናንተ አሰሙም ባሰሙም ግን ይደብራል። በጣም ያስጠላል። የነገ ቀን ይሄ ነገር ድራማው ተጠናቆ ማለት ነው። ሁሉም በየግሉ ማለት ነው። አንቺ ልቀቅኝ አንቺ ያዥኝ ሲባሉ እናንተ ምን እንደምትሉ አላውቅም። እና እንደ ባለፈም ደግሞ አለቅልቃችሁ ብቻችሁን ትቀራላችሁ እንጂ ነፂም ድራማ ነው የምሰራው ሁሉም ያወቀ ይወቅ ማለት ነው። በቅርብ ቀን እንደውም ይፋ ይደረጋል። ታውቃላችሁ፣ ነፂ ራሱ ሸገር ትሄዳለች። ሸገር ገብታ ደግሞ ከነ አብርሽ ትሰራለች። ይቅርታ ይጠያየቃሉ። አለቀ። ለምን ስለለመን ነው ማለት ነው። ከዚህ በፊት በነ ዳኒ በነ ሜሪ ስንት ነገር አሳልፈናል። አያችሁም? ዛሬ እንኳን አብረው አንድ ቪዲዮ እንኳን አይሰሩም። ሁሉም የግሉ ግሉ። በቃ ጠግ በኋላ ድራማው ታወቀባቸው እና ያንን ነገር እያለ እዚህ ጋር ምስኪን የሆኑ ልጆች፣ እኔ ከሁሉም ነገር የሚያሳዝኑኝ አብርሽና ሮታ ናቸው። ከምር ሰው ይመጣና ይነግድባቸውና ያተርፋባቸውና ይበላና ይቀይርና፣ ማለት ዞሮ እነሱ ነው የሚሰድበው እነሱ ነው ግን። ተመልካች ራሱ አንዳንዴ እውነት የምታረጉት ነገር ቪዲዮም የሚሰራ ሼርም የሚያረግ ፈቶም የሚዘቀዝቅ በቃ ምክንያቱ ምን እንደሆነ ብቻ ብረዳ እኔ በጣም ደስ ባለኝ ኖሮ። ያለ ምክንያት እኔ እኔ እንጃ አንዳንዴ ግራ ነው የሚገባኝ። ቆሽ ለምንድ ነው የሚዘቀዝቁት ይልና፣ ሰው ስለጠቀመ ሰውን ስላሳደገ መልካም ነገር ስለሰራ፣ በቃ ስራ እንዲሰራ ሁላችንም እኮ ነው። አሁን ለምሳሌ አብረሽና ሩታ ድራማ ቢሰሩ ብዙዋችን ነው የምንሰራው። እውነት ቤታችን ራሱ ገብታችሁ ኮታ ያላችሁ በቀን አንዴ ሁለቴ አይደለም። ከዚህ በፊት ለትንሽ ጊዜ በቃ አንድ ቪዲዮ ለመስራት ራሱ በጣም ነበር የሚደብረኝ። ምክንያቱም የምትፈተፍቱበት ነገር የለም፣ የምታወሩበት ነገር የለም። ነገር ግን አብርሽም ሲሰራ ህዝቡም ያሰራል፣ ራሱም ይሰራል። በቃ እንዳወቃችሁ ቢሰሩ ብንሰራ ምን ችግር አለው? ገና ብቻ በጣም ይከብዳል። በዚሁ አጋጣሚ እና ፈጣሪ ልትፈሩ ይገባል። አላህን ልትፈሩ ይገባል። እና የእሷን ፈቶ እያስቀመጣቸው አትስደቧት፣ አታሰድቧት። በቃ ምንም ምንም አይልም፣ ስድብ አይለጠፍባትም በሩታ ወይም ደግሞ በሰውነቷ ቀዱ አይገባም። ነገር ግን ይደብራል። ሴት ልጅ ሆነን በሴት ልጅ ላይ እንደዚህ ነገር መሳደብ፣ ያልሆነ ቃላቶች መጠቀም ሰው ካፉ እንኳን እንጃ። በአሁኑ ሰዓት እኛ ሰውነን ወይስ ምንድነን እስከምትሉ የምትሳደቡ ልጆች አላችሁ። ያንን ያንን ነገር እናንተን አይጠቅማችሁም፣ ገደን ነው የሚያስገባችሁ እንጂ። እንግዲህ ግሪሴሪሽ አድሚኒሎች ምንም ምንም ምንም መጣ እኔ አይደንቀኝም፣ አይሞቀኝም። እኔ የምፈልገው ሩታና አብሮች ብቻ ሰላም ሆኑና፣ ሩታ በታለቅስ ነው እንጂ ሌላ ነገር ለምንም ነገር አልጨነቅም ማለት ነው። ብቻ ባሉበት አላህ ይጠብቃቸው። እናንተንም ደግሞ እንግዲህ በርቱልኝ። ባይ ባይ።